እ እያያችሁ ነው ኦዴይ፣ እሱ ምን ያህል እየሰደበው እንዳለ ምን ያህል ክብሩን እየነካው እንዳለ ምን ያህል ታውቃላችሁ። በፊት ብሩቄ ምን እንደሚባል ሁላችን የምናውቀው ነገር ነው። ያንን ግን አስተካክለው ነበር፣ አርመው ነበር፣ ሰው ያንን አመለካከት እንዲያጠፋ አድርገው ነበር። አሁን ግን እሱ ሳያውቀው ባጠፈው ጥፋት መልሶ ሰው አመለካከት እየመጣበት ነው። ግን እስቲል በዛ ስሜት እንኳን ሆና እሷን እንኳን አስከፍቷት እሱ ክብር ነው ስትጨነቅ የነበር ግን፣ እንዴት ነው የምትረዱት? እውነት ምን አይነት ምን አይነት ጭንቅላት ቢኖራችሁ ነው? እኔ አላውቅም፣ እውነት አላውቅም እንዴት እየተረዳችሁት እንዳላችሁ። እኔ እንጃ እውነት። መውራቱ እንዳኖር ማለች ነው። አሁን እንዲህ ብለን ስናውራ ሌላ ነገር ነው። ምትስ ሌላ ስም ነው። ምሰ ይበሉ ይበሉ። እናንተ ማለት ነው። ወላሂ ነው የምላችሁ። በጣም ለዲ ዘጠኝ ተኩል ድረስ ከስር ከስር እየተከታተልኳችሁ ነበር። እሱ አንዝቅ አድርገው የሚረጡ ሰዎች ቤት እየገባችሁ ብሩኬን ነው የሚደግፍ ነገር ብቻ ነው የምታደርጉት። ዛሬ ግን ልጅቷን ወክላችሁ ሀይሚዬን ለምን ሰደብሻት? ለምን እንዲያልሻት ብላችሁ ልጅቷን ወክላችሁ ሀይሚዬን ሰድቦታል።

በእርግጥ ብዙ በጣም ትክክል ነሽ። የሆነ ነገር ስናወራ አሁን የሆነ ነገር ባወራን ቁጥር አንዱ ሳይድ ወግናችሁ ነው ተብሎ ነገር ነው የሚነሳው። ይሄ ቆይ እኔ ልላችሁ የምፈልግ እኛ ማለት ነው። አዎ ብዙ ነገር ይባል ነበረ። የሌለበት ማንነት ሲባል እንዴ ነበር። አዎ እናውቃለን። ይሄ ሀቅ ነው። ግን ደግሞ ብዙ መጽዋትነት ከፍላለች። እሱ ኑሮበት ሳይሆን ሰው ዝም ብሎ ባላየው የሌለበት ማንነት ስም ሲሰጡት ነበረ። ግን ደግሞ ያንን ነገር ለማደስ እሷ ብዙ መጽዋትነት ከፍላለች ው ይሄ እኮ የማይካድ ነገር ነው። እየተሰደበ እየተረገጠ፣ ራሷን ዝቅ አርጋ ብዙ እሱን የእሱም ማንነት ለማሳወቅ አሁ ብዙ ነገር ለፍታለይ እሱም ደግሞ እንደዛው አድርጓል። ዛሬ አሁንም ቢሆን ይህን ነገር እያደረገች ያለችው ልጅቷ ያለ ስም ስም ስለተሰጠው ባላወቀው ነገር ባላወቀው ነገር ባላወቀው ፕራንክ ሲሰርቶ ብሩኬ፣ ይሄ ነገር ያለ ስም ስም ተሰጥቶታል። አሁንም ይሄን ነገር ልጅቱ ሃይሚም የምሰራው ስራ የእሱን ስም ለማጥራት ነው እንጂ ሌላ ነገር አይደለም። ግን ይህን ሳይድርጎት ቶሲን ሰደበቻ ብለው ዛሬ ሲያሽቃብጡ እና ሲያሸልሉ ይገኛሉ። ምንም ማለት ነው። እሷ እኮ ይህን ነገር እየሰራች ያለችው አሁን ዙራ እኮ ፕራንክ ሁን ምን ይሁን፣ ግን ደግሞ ይሄንን ብሩኬ ታውቃላችሁ ቪዲዮ ከተለቀቀ በኋላ ብዙ ነገር ተብሏል፣ ብዙ ነገር ተብሏል እናውቃለን። ይሄን ነገር ደግሞ እሷ መልሳ የእሱን ስም እንዲጠራላት ያን ብዙ ነገር የሆነችው እሱ መልሶ ስሙ በአንዴ ሲወርዱባት እሷ ደግሞ ያን ማንነት ረስተው ሲሰደብባት፣ አሁንም ቢሆን ይሄንን ስሙን ለማጥራት ነው እንጂ ሌላ ነገር ምንድን ነው? እውነት እሱ ነው። ሶሲን ብሰርባት፣ እናንተም ምንቤት ናችሁ? ወደ እውነት እኮ ካምራ ነው። አዎ ተበዳይ ናት እሷ ምን ቤት ነው የምታሽቀብጡት? እናንተ አሁንም ቢሆን የብሩኬን ስም ለማደስ ነው እየሰሩ ያሉት አይደለ? ዙረው እንዴት ነው በዚህ ልክ እናንተ የምታስቡት? እንዴታ የምትረዱ ቅንጭላት የላችሁም እንዴ? ግድ ይህን ብለን ስንናገር ደግሞ የሆነ በቃ እንዲዝ እንዲዝ እንዲዝ ሌላ ነገር በቃ ወደ ሌላ ነገር ለምን እንዲህ ሁነቱን ይዛችሁ ተጓዙ እንዴ? ምን ቤት ናቸው እናፋ ብሩኬን የምጠላው ወይም ደግሞ ሃይሚ ነክ ተሳዳቢ ወይም እንደዚህ አይነት ስትይ አድርጋችሁ ነው የምታስቧል? እንዴ እንዴ እየተሳሰብን የምር በምንናገረው ነገር ደግሞ ሌላ ሌላ ነገር እያዞራችሁ አንዱን ሳይድ ወግናችሁ አንዱን ሳይድ ወግናችሁ፣ እነዚህ እኮ የትክክለኛ ኦደንስ እኳ አይደሉም። እነዚህ እኮ ትክክለኛ ኦደንስ አይደሉም። እንደዚህ የሚያደርጉት አሁን ትላንትና የመጣ ለልጅቱ እኮ ከብሩክ ጋር እያቀነበብረ ይሄ ሁሉ ሰድባ አልነበረን፣ ከዚህ በፊት ተቃጥሎ እያመጣ አልነበረ፣ ዛሬ ደግሞ ከእሷ ጋር አንስቶ በቃ ለምን ትለምናለ? ለምን ከእሷ ጋር ብሮ አትሆንም? እንደዚህ ይባላል። ኦደንስ ብቶን ትክክለኛም ቢወዷቸው ቢያከብራቸው ሁለቷን እንዲሆን ቢፈልጉ ኖሮ እንደዚህ ይላሉ። እነዚህ እኮ እንዴት ይፈልጉት ማለት ነው? ቆይ ልንገርሽ፣ አሁን ትናንት በስቲያ ብሩኬ ያንን ፕራንክ ሰራ። ፕራንክ አይደለም፣ ለምን ደዝ ተባለ ተብሎ ብዙ ስም አልተሰጠው አልተሰጠው ተሰጠው ተሰጠው ነው። ቆይ ይሄን ነገር ደግሞ ሃይሚ ማደስ የለባትም ባንዴ፣ ብዙ ነገር የተለፋበትን እንደገና ባንዴ ስሙ ሲወርቅ ይችል ዙራ ማደስ የለባትም አለባት። ለዛ ነው አሁን ዙራው። እንዴት ነው ለሱ ሲወግ ነው ሃይሚን የሚሳደቡት። ያልገባኝ ነገር የሚት እነዚህ ደጓት ምንም የሚያመጡት ነገር እኮ የለም። ምንም እኮ አያደርጓትም። ግን ግን ያስተዛዝበናል፣ እንጂ እናንተ ምንም የምታመጡት ነገር የለም። እና እኮ ምንም ላይ እያናደደን ያለው እኮ ብሩኬና ሃይሚ እየሰሩ ያሉ ነገር እኮ አይደለም። ኦደንስ ነው፣ እርስ በራስ እየተጋጨን ነው ያለው። ይህን ደግሞ እያከፋፍሉትን ያለው ሀይ ምንካፍ ብሩገን ዝቅ ያረኩት ነው። አሁን ደግሞ ትናንትና የሰራችሁ ላይ እንዳለ ወደ ሃይሚ ነው የዞሩት። እንደዚህ ነው ኦዲየንስ ማለት። አንድ ቀን ሌላ ነው ስሰራ ወደ ሌላ ነው አንድ ቀን ደግሞ እሷ ስሰራ ወደ እሷ ነው። እንደዚህ ነው መሆን ያለበት ትክክለና። ኦዲየንስ እየተገላበጡ እኮ ነው እንደዚህ። ኦዲየንስ አደ ላንትና የሳሳች ልጅትን ዛሬ ደግሞ ከፍ እያደረጉት እየፈለጉ ነገር ማድረግ ይችላል ማፍታቸ ነው ማማ ውስጥ አለ። ሁለታቸው ሁለታቸው የፈለጉትን እዩ ሀይሚና እስከ ጥግሽ የፈለጉትን ምና የስሩ ችግር የለም። እኛ ችግር የለም። የነሱን አንድ ነው የምንፈልገው፣ ግን እዚህ መተው ለምን አንዱ አንዱ ያሽቃብጣሉ? እነሱ እኮ እንዲለያዩ ነው የሚፈልጉት። እኔ የመጨረሻ ነገር ንገራችሁ ለወጣ ነው ባይዘው ወይ እዚህ ጋር የምሬ ነው አሁን የፈለገ ሰው ማሽቃበጥ ይችላል። እናንተም አትድ ከሞ አታልቅሱ፣ አትድረጉ፣ አትናደዱ። ለምን ሁሉም አስመሳይ ወንፊት አየን። ሁሉንም አየን፣ ከማንጠብቀው ሰው ሁሉንም አየን። አይደል እንዴ? ስለዚህ ዝም በሉ። እናንተ አትናዴዱ ግን የፈለገ ሰማይ ዝቅ መሬት ከፍ ቢል በእነሱ አይደለም። ሃይሚና ብሩክ ሕይወታቸው ነው የሚኖሩት በእነሱ አይደለም፣ ወይም ደግሞ እነሱ ባሉት አይደለም። ብሩክ የሚጣመረው ሃይሚ የምትጣመረው ስለሌላሰራት ብሩክ እኮ ብሏል። አንዱን ከፍ አንዱ ዝቅ እያደረጋችሁ ሳይሆን እኔን ብላችሁ ሳይሆን ሃይሚን ብሩክ ብላችሁ የመጣችሁ ከጥግ ድረስ ከመጀመሪያ ድረስ ያላችሁ አመሰግናለሁ። ግን አንዱን ከፍ አንዱ ዝቅ እያደረጋችሁ ሆን የለብትም። አንድ ላይ እንዲሆኑ ማድረግ አለባቸው። ተቻሉ ለ ግን አይገባቸው ቀን ብነግርም ይገባቸው እነዚህ ደደል እዚህ ጋር ግን ሃይሚንም መሳደብ ብሩቴንም መሳደብ አስፈላጊ የምር እነሱ ስለሚለ እንደሚለያዩ ስለሚፈልጉ ነው። ልንገራቸው ዘመን አይለያዩ ፈጣሪ ያሰረሰው ቤተሰብ ያለ ነገር መቼም ቢሆን እንደዚህ በቀላሉ አይበትንም። እግዚአብሔር ደግሞ በማላቸው ላይ አለ። ግን እዚህ ጋር እንደዚህ የሚያቀማጥሩ ሰዎችን እግዚአብሔርን በማል የሚቀርቡ እነሱ ናቸው። ግን እና ያለው እኮ አሁን እየሰሩ ያለው ነገር ሳይሆን፣ ኦደንስ በማል ላይ የሆነ መጥፎ ስቼ ነገር ላይ እንኳን በውስጥ ገብቶ ምን ይላሉ? አይ ከዚህ በኋላ የሚደግፈው እሷ ነው። ይደግፉ ከፈለጉ ለምን የልጅ ጋር ችግር የለውም። የሚደግፉ ይስመርላቸው፣ ይቀጥል፣ ይመርባቸው። ሄዱ ይማሩ፣ የሚማሩትን ከእሷ ማለት ነው። ይገድፉና ያፍከርክሯትና የምታስተምራቸውን በደንብ ቢማሩ ከእሷ ብዙ ትምህርት ይወስዳሉ። ምክንያቱም እየሄዱ ማንም ጋር መጃጃሉ ይማሩባታል። ሄዱ ሄዱ ይገድፏት፣ ያሽከርክሯት፣ ችግር የሚማሩ ከእሷ ትምህርት አለ። በጣም ታስተምራቸዋለች። ጥንቦች ጀመሪያ ተክስ የሚባለው ራሱ እኮ እየምር አይደለም። ምክንያቱም ሀይሚ እንደዚህ ዓይነት ተክስ ልትጸፍ አትችልም። እንደዚህ አይነት ነገር ተጻፍ ብትጻፍ ማለት ነው። ከዛም በላይ ከዛም በላይ ትጠቀም እውነት ስላለ ትጠቀም እውነት ስላለ ነው። ሃይሚ ብሩክ አንድ እንዲሆኑ እንዲለዩ ማትፈልግ ኖሮ ቢሆን ይቅርታ ስትጠይቅ ዝቅ ብላ እንጂ ትናንትና ሰላም ነሽ ስትል ሰላም ነሽ ስትል ሃይሚ ሰላም ነሽ ስትል፣ ሁሉሽም ታውቂያለሽ፣ ሁላችንም እናቃለን። ይመጣሉ አንድ ላይ አንድ ላይ ከኔ ጋር ከኔ ጋር አስመስልሽ መቼም ልትኖሪ አትችይም። ስለዚህ ሁሉንም ብሎክ አድርጉ ብሎክ አድርጉ የእሷን ቻናል ስታሽ ከረክሩ የነበራችሁ ልጆች ማለት ነው አፈራባታችሁ ብሎ ጨረቃ የኛ ሰው የእኛ ሰው እዚህ መሀላችን ያለ ሰው እውነት የራስሽ ሰው እንደ ምንድን ነው? ትላንትና የፈሱጨረቀእውነትእኛ እኮ ልጅቷ በመልካም ነገር እኮ መታ እኮ ሼድ እኮ ይደረግላት ኖርማል ነው። ግን ለምን በዚህ ልክ በዚህ ሰዓት እንደዚህ ከእሷ ጋር እንዲ በተሆኑበት ሰዓት የእሷን ቻናል አምጥጡ ሼር ማለት በተሆኑበት ሰዓት የእሷን ቻናል አምጥጦ ሼር ማድረግ አረግፋ ረግጣና አደለም ወይ? ይሄው ነው ዛሬ። እንዴት ራሳቸውን ያረክሳሉ? እነሱ ራሱ ሳሉ እነሱ ራሱ ሳሉ እነሱ ራሱ ሳሁን በግድ ሳይድ እንዲይዝ ወገንተኛ እንዲሆን የምታደረጉት በ የምታደረጉት ነካ እናንተ ናችሁ። እውነት እንዴት እንዴት ነው ወዱ አደለም እየተከፋፈለ ወገንተኛ የሚሆነው ራሳቸው ናቸው። አለሁ አለሁ የሚል አኩ በቃ አለን አለን እኛ ነን እኛ ብቻ ተወዳጅ፣ እኛ ብቻ ታዋቂ የሚሉት ናቸው። ሲጀመር አይ ምን ካፍ ብሩክን ዝቅ የሚያደርጉ ነገር በጣም ብዙ ሰዎች አሉ። በጣም ብዙ ኦዲየንስ ተከፋፍሏል። እንደዚህ መሆን ሳይሆን አለባቸው። በቃ ክፉ ነገር ሲሰራ አንድ ጎን መሆን አለብን። በቃ አንድ ላይ እንዲሆኑ ለማድረግ አለብን እንጂ ወደ ሀይ የሚዞር ወደ ጨረቀ የኔ ልውጣ። እሺ ቻው ጋይስ ደህና ዋሉ ሜራሴናላታኛ ወዶችኔም ልወጣ ነው እና ግን ተረጋጉ። መቼም ቢሆን ነገ ሌላ ቀን ነው። ሁላችሁም ብትሆን ነው ተረጋጉ። ማልቀስ ምናምን አይጠበቅባችሁም፣ ምክንያቱም ስሜቱን ይገባኛል። ግን ደግሞ ልምዳቸው ስለሆነ ስለማያርፉ እናንተ ራሳቸው ጋራና ኦዲዬንስ ጋር ያለውን ነገር ስትሰሚ እና ኮሜንት ስትሰሚ ትናንትና ምንም አይነት ጥፋት የለባትም የለባትምና ምን ጥፋት አደረገች ኮመንቱ ታራ ዲጂታል ስለ ኮሜንቱ ስለምኑማ ካየን እኮ ሌላ በሽታ ነው። ይሄን እኮ ካየነው ሁላችንም እኮ ስሜቱ ከኛ ላይ ያለ ነገር ግን ለውጥ ስላላገኝን ነው እቲ። ምክንያቱም እኛ ባልናቸው ሲነገሩ አይሰሙ፣ እንደውም ሌላ ቦታ አሽቃብጠው እየሄዱ ስለሆነ፣ ስለዚህ እኛ ደግሞ ነገ ሌላ ቀን ነው። ይሄ እኮ ሁሉ ያልፋል፣ እኛ እኮ ያልፋል። ችግር የለም ተዛዝቦ ማለፍ ነው እንጂ ትርፉ ችግር የለውም። ዛሬ ሌላ ሌላ ነገር እንደዚህ እንደዚህ እንደዚህ በቃ ሩጠው ደግሞ ከሴት ላይ መሰቀል ይወዳሉ። ሴት ሆነው ሴትን ማውረድ ይፈልጋሉ። ነግ በእኔ የሚል ማንም የለም። አሁን ነገ ደግሞ አንድ ለሆነ ሲመጡ ቅድሞ ያሽካብጣሉ። ሰዎች ሪዛ ለማንኛውም እኔ ደወርዲ ነው ውዶቻ፣ አይዟችሁ። ፈረብ እንደ ወለሂ ወንፊት ወንፊት እናቴን ማንን አንድ ሁኑና እናንተስ አንድ ሁኑና አንድ መላ ፍጠሩ እናንተ በእናታችሁ። እነሱ ላይ ምንም ማድረግ አይችልም። የምንም ነገር የማድረግ አቅም የለውም። ማድረግ ከቻለ እዛ ያለ ፋሚሊያቸው ያድርግ። ስራም ይሁን ሪል፣ እኛ የምናውቀው ነገር የለም። እንደ አንቺ ቁጭ ብለን ሞባይላችን ላይ ነው የምናያቸው እንጂ ማለት ነው። ግን እዚህ ጋ እኛ ያስለቀሰንና ያናደደን ትላንት ከማንጠብቃቸው ሰዎች እኛ መሪነን እኛንን እኛን ተከተሉን፣ አንድ ሆኑ በነሱ መካከል መከፋፈል እንዳይመጣ ሲሉ የነበሩ ሰዎች ብሩክን ወንድሜ ብለው እያሽከረከሩት፣ ሃይሚን ግን እንደ ሻማ እየቀለጠች እድሜ ልኳን እንደ ሻማ እየቀለጠች የምትኖር ልጅ እንድትረገጥ በዚች በሰፈር ዱርዬ ጋጠወጥ መነሻና መድረሻ የሌላት አንድ ተንከሴስ በሆነች ልጅ ሲያወዳድሯት እና በሷ ሲቀይሯት ማንጠብቃቸው በነገራቸው። ከዚህ በፊትም በተፈጠሩ ነገሮች እሷን የሚሰድቡ አሉ። እነዛ ደግሞ ያኔ እንኳን በእውናቸው በህልማቸው ብሩክን ማግኘት የማይችሉ ብሩክ አልነበሩ ብለን ነበር። ሁሉ ጊዜ እየለመንሽ ነው አሉት። ዛሬ ደግሞ ጠንካራ፣ አሁን ግን ራሷን እየሆነች ስትሆን ለምንድን ነው እንደዚህ ምታዩን ማንጠብቃችሁ ሰዎች የብሩክን ቻናል ብቻ እያሽከረከራችሁ ብሩክን ያሳዝናል። ዛሬም ነገም አንገቱ ደፋ እኮ ወንድም፣ የተሰበርክ እኮ ወንድም፣ ያይዞህ እያላችሁ እሷን እያስረገጣችኋት ነው ያላችሁት። እሷ ሁሌ እንደሻማ እየቀለጠች ነው። አናውራ ብለን እንጂ ምክንያቱም እንዲህ ካወራን እሱ ላይ ጠላት ማፍራት ስለሚሆን፣ እሷን እሷን የእሷን ማንነት ረስታችሁ፣ እሷ ለእሱ የከፈለችውን ዋጋ ረስታችሁ፣ እሷን የበታች አድርጋችሁ ያቺ ዱርዬ ያቺ ተንከስስ ለራሷ ማትሆን ልጅ ከእሷ ጋር ስታወዳድሯት በጣም ነው ማዝንባቸው። አንድም ደግሞ ለራሳችሁ ክብር እንደሌላችሁ ነው የተረዳ ነው። በቃ ለራሱ ክብር ያለው ሰው ክብር ያላት ሴት ጋር ነው የሚቆመው። ከዱርዬ ጋ ከመንደረቺ፣ ከአግድም አላፊ አግድም ጋር የምትዘፈዘፍ ሴት ጋ ከራሱ ጋር አያወዳድርም። ለራሱ ክብር ያለው ሰው ክብር ካላት ሴት ጋር ነው የሚቆመው። ደግሞ እውነታው ሁሉ ሀይሚጋ እንደ ድራማውም ቢሆን እንደ ስራውም ቢሆን ሪልም ይሁን አይሁን አይመለከትም ይመስሉኝ። እንደ እውነታውም ከሆነ ሀቅ ያለው ሀይሚጋ ሆኖ ሳለ ምን ይሁን ብላችሁ ነው እናንተ ተገልብጣችሁ ከዚች እኔ አፌ ውስጥ አለ ቃላቱን ልጠቀሙ፣ ግን ላወጣው አልፈልግም፣ ከዚች አግድም ጋር የምትቆሙት ማለት ነው። እማን ጠብቃችሁ? ሰዎች እኮ ስለሆናችሁ ነው ደምን ባያስለቀሳችሁ ነው። ትናንት መካሪ መስላችሁ ስትታዩ የነበራችሁ ሌሊት ዘጠኝ ሰዓት ተኩል ድረስ ከስር ከስር እየተከታተልኳችሁ ነው የነበራችሁት እና ነገ ግን ማለት ነው ወይ ላይ ብስ ሲመጡ ምናምን ገስ ላይ ወታችሁ ቁጭ ትሉና ሃይሚ ወንድሜ፣ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። ሁሌም እሷ የእሱን ስም እያጸዳች ነው የምትሄደው የራሷን ስም እያስረከሰች። ረሳችሁት? ሳምንት አልሆነም እኮ ቡታጀራ ላይ ከፍጼ ጋር ፍራንክ ያረከችው ቀን። ሁለት ቀን ሙሉ ለምናው እግርሱን ዝቅ ብላ አባብላ ይቅርታ ስጠይቀው ምንድን ነው ያላቸዋል? ሁሌ እንደለመድሽው ግርሱ ተነጠፊ ለምደው የምትነጠፊ ለስትሏት ነበር። አሁን ደግሞ ተገልብጣችሁ አንጀት ሽቃጠል አንጀቱና የእናንተ አንጀት ርድብም ይበል ኢንሻላህ። በትዳራችሁ ላይ በህይወታችሁ ባለቤትሽ እየገባች ህይወታችሁን ብትበጥስ ስሜቱን ታውቁታላችሁ። ምን ያህል እንደተሰበረች ያኔ እናንተ ትረዷታላችሁ። ስለማታውቁት ነው። በምትወዱት ሰው አትፈተኑ። በምትወደው ሰው ነው። በዚች ዱርዬ ባለጌ ሴት እሷ ሲጀመር እንደዚህ አይነት ፍራንክ ያመጣችሁ ሀሳብ ያመጣችሁ እሱ እራሱ ይመስለኛል። ምክንያቱም ደስ ብሏትን የሱራሱሱለፈለገችውጀመር እ ስለእሷ ማንነት አዳምጡ። አይደለም ፍራንኩን ተው፣ እሷ ማለት ነው። ሲጀመር ስለእሷ ማንነት ለማወቅ እኮ ቤቷ ገብቶ ማየት በቂ ነው። ቤቷ ገብቶ አፈ ማየት በለጌ ሰው እሷን። ስለዚህ እኛ ደግሞ ሃይሚንና ብሩኬን እስከወደድን ድረስ እነሱን እስከተከተልን ድረስ እሷን አንፈልግም ብለን የጮህን እያለ አንዳንድ ተንከሲሶች ወታቸሁ እሷን ቻናል የምታሽከረክሩ አፈር አባታችሁ ብሎ ምንም አታመጡም። ምንም ሲጀምር ደግሞ ማለት ነው አንዳንድ ሰዎች አላችሁ እውነት ሲነግራችሁ ይኝ ትላላችሁ ተንከሲሶ

በጣም ነው የማከብራችሁ በጣም እናንተን ተከትለን መሄድ እንፈልግ ነበር። ምክንያቱም ብዙ ጊዜ ከዚህ በፊት በፍራንክ የመጣ ብዙ ተደራርሰው እናንተ እንደዚህ አትሆኑ ብላችሁ እኛ ገዝት ላይ ትቆጡን ነበር። ታውቂያለሽ፣ ሰሚራ ቤት እንኳን እየገባችሁ ትቆጡን አላችሁ። ከዚህ በኋላ ግን የምሬ ነው ምልሽ፣ ሃይሚን ይዘው የሚወጡ ልጆች ሃይሚን ለምን ተነካች ብለው የሚሉ ልጆች ብሩኬን እያሰደባችሁ ነው ብላችሁ ብትሉ እንደማይሰሟችሁ ወቁ። ምክንያቱም የማንጠብቃችሁ ሰዎች የማንጠብቃችሁ ነገር ስላደረጋችሁ ሃይምን እያሰደ ልሽ ወሄነት ማለት ነው። አዳምጭ ወሄነት አዳምጪ፣ እኛ እኮ ማለት ነው እንድዚያ ያሉሽ አሁን የጠራሻቸው ስማቸውን የጠራሻቸው በሙሉ እኮ እነሱ አንድ እንዲሆኑ እኛ ወዴንሶችም አንድ እንድንሆን ሰላም እንዲወርድ ነው። ይሄን እናንተ ልትገነዘቡ ግን አትችሉም። ገባችሁ? አደለተገንዝበኛ ሰላም እንዲወርድ ነው። ሰላም እንዲወርድ ነው። ይኸውልሽ ልንገርሽ፣ ወሄነት ትላንትና ማለት ነው ትላንትና በተፈጠረው ነገር ለምን እንደዛ ሆነ ብለን እዚህ ጋ የሁላችሁ ማለት ነው አንድ ነገር ልንገራችሁ፣ ሃይሚንና ብሩኬን የሚወድኩ በጣም ብዙ ሰው እንዳለ እወቁ። የምር እወቁ። እናንተ ሁል ጊዜ ጥፋተኛ ጥፋት ያለበት ቦታ ብቻ ይዛችሁ አታሽከርክሩ። ግን እንቁ የሆነ ወዲንስ እንዳለም ደግሞ ማወቅ አለባችሁ። እዚህ ጋ ማለት ነው ሁል ጊዜ እኛ አበሻ ስንባል ጥፋትን ብቻ ጥፋትን ብቻ ይዘን ማሽከርከር ይሄ ተገቢ አደለም። ለልጆቹም ጥሩ አይደለም። ምክንያቱም እኛ እርስ በእርሳችን ስንባላ ልጆቹን ወዲያ ሳናሳጣቸው ይሄን ልነግራችሁ እፈልጋለሁ። እኔ የምር ተከበሩ አንዳንድ ሰዎች ማለት ነው አሁንም ሃይሚን እና ብሩክ ውድ እኔ የጠራሁሽ አንቺን፣ ቃሊዬ፣ አንቺን ጨረቃ፣ ሰሚራ ዙዙ ገላኔ እናንተ ከዚህ በፊት እኛ መካሪዎቻችን ነበራችሁ። ማለት እናንተን ተከትለን ብዙ ነገር ያመመን ያኔ ዝም ምንል ነበር፣ ከፋፍለን ላለማውራት ማለት ነው። አሁን ግን ያንን መስመር የሳቱ ስለሆነ በቃ አንችልም። ምክንያቱም ሃይሚን በዚህ ልክ ስትረገጥ ማየት አንችልም። ብሩኬስ የሰሩት ነው ሚመስልህ አሁን ምንድን ነው ታዲያ? እናንተ ማለት ነው ማንጠብቃቸው ልጆች ሀይሚን እያሰደቧት ነው። ከእናንተ ጋር ገስት ላይ ገብተው የሚያወሩ ሀይሚን እያሰደቧት ነው። ሀይሚን እያስረገቷት ነው። ታዲያ ማሪ የሚያወረው ሰው ሁሉ ሁሉም አንድ አይነት ነው እንዴ? ታዲኛ ምን እናርግ ታዲያ? አሁን ጨረቃለች አደለ፣ እኔ ያለሁኝ አደለ፣ ሰሚራለች አለች። ሁላችንም እኮ ነው የተለያየን፣ ሰዎች አደለን እንዴ? ሁሉንም ሰው እኮ አሁን ገዝት ላይ የሚገባው ሁሉ ሰው እኮ አንድ አይነት አደለም። ገባሽ? አሁን ለምሳሌ አሁን እኔ ጠዋት እሺ፣ አምጥቻ አለው ቻናሏን ከነ ሃይሚ ጋብሪ ያርጌ ማለት ነው። ለዛ አጥፍቻ አለው ይቅርታ ዝም ምክንያቱም ያረኩ ስላናደዱኝ ነው እንጂ ሃይሚና ብሩክን የሚጠላ እንጀት እንደሌለኝ እኔ ለሰው ማብራራት አልፈልግም። ሲጀመር ቻናልዋን እንዳመጠሱ እራሱ አላየውትም፣ ግን እኔ ለሊዝ አላ አምጥቼ ነበር እኔ አምጥቼ ነበር። እግዚአብሔርም ሱ ትጥቆጤ ሄጄ ምክንያቱም እኔ አናደኝ ነው ውህነት አዳምጭ አዳምጭኝ ትናንትና የብሩኬንና ታስዘግዝጉ ባልኩኝ ስረገጥ ነው ያመሸሁት። ችግር የለብኝም። ቲክቶኬንም ሪፖርት አደረጉ። ችግር የለብኝም። ቲክቶክ ቢዘጋ ሌላ ቲክቶክ አለኝ። ሀፊ አይዘጋም። ለዛ ነው ያመጣሁት። ግን ደግሞ አንድ ሰው ባጠፋ ሁላችንም አንረገጥም። ገባሽ? እኔ ቻናል ማምጣት እና ሁሉም ሰው ውዴ፣ ሁሉም ሰው አንድ አይነት ሊሆን አይችልም። ገባሽ? ሁሉም ሰው አንድ አይነት ሊሆን አይችልም። ሁሉም የተለያየ ነው። ይሄ ደግሞ ዛሬ አይደለም። ይኸውልሽ ቃልዬ ማለት ነው። ቃል አዳምጪ፣ ቃልዬ አዳምጪ። እኔ ልንገራችሁ አይደለ ከዚህ በፊት ለምሳሌ እቺ ሰው ከነሱ ሕይወት ትወጣ ያሉ ልጆች ናቸው። የሷን ቻናል የፖስተቹ ለምሳሌ አንቺ ፖስተሽ እኔ አላየሁም ነው ወይ አናደውም ስለነበራት እነሱ ሁሉ ጊዜ አንድ ሰው ለጥፈው ነው አይደለም የሚያስቃብጡት። ሁሌ የሚያጣላን እነሱ ናቸው፣ የሚከፋፍሉንም እነሱ ናቸው። ደርሰውም ደግሞ የሚሳደጉት እኛ እነሱ ናቸው። እኛ አንድ ቀን ሃይሚና ብሩኬ ላይይታል አንድ ቀን አንድ ሰው አይቶ ያቀ ሀያ ስድስት ልጆች አሉ ግሩፕ ላይ ማለት ነው። አንድ ቀን አንድ ቀን ላይ አይተው አይተዋቸው አያውቁም ሁለቱም በአንድ አይነት ነው የሚያዋቸው። ለምን ሁለቱም አንድ ስለሆኑ እግዚአብሔር ከፈቀደና ካላት ነገ የሕይወት አጋር ስለመሆኑ ሁለቱም ማለት ነው። አሁን እኮ የሚያቀ ማለት ነው ልንገርሽ ቃልዬ ልንገርሽ። እዚህ ጋ ማለት ነው አንቺ ማለት ነው የአምሳ ሰው የአምሳ ሰው ግሩፕ መሪ ብትሆኒ አምሳው ሰው ሃይሚንና ብሩኬን ይወዳሉ ብለሽ መከራከር አትችም። ይህን አልፈቅድልሽም ቃልዬ ልንገርሽ። አንቺ የምትለይነሽ እኔ የምለይ ነው። ገባችሁ አደለህ? ሁላችንም ቢሆን የምናወራው ነው እንጂ የውስጣችንን አናቅ ከስር ከስር ምን እንደሚካሄድ እኛ አናቀም። ግን የሚያያችሁ ፈጣሪ ብቻ ነው። እግዚአብሔርን ፈጣሪ ብቻ ነው የሚያያችሁ ሃይሚን እና ብሩኬ። አይሚና ብሩኬ ቢለያዩ እኛ ምንም አንጠቀምም። ግን እኮ መልካም ነገር በሰራ ነው ልክ ፈጣሪ ይገለናል። መልካም ነገር አይደለም። ቃልዬ ልንገርሽ፣ አንቺ ልንገርሽ፣ ቃልዬ ስለ እኔ መከራከር እኮ አትችይም አንቺ። ምክንያቱም እኔ ባወራሁት ልክ ምናልባት ጨረቃ እንደዚህ ናት ወይ መጥፎ ናት ወይ ጥሩ ናት ልትይኝ ትችያለሽ። ይህ ውስጤን ግን አታውቂም። ከስር ከስር ምን እንደምሰራ አታውቂም። ገባሽ ስለዚህ ሁላችንም ሁላችንም ስለ ራሳችን እግዚአብሔርን እኔ ካጠፋው ማለት ነው ካጠፋው እንደዚህ አይነት ስህተት ካያችሁብኝ ጨረቃ አንቺ እንደዚህ አጥፍተሻል ቃል ካጠፋች እንደዚህ አጥፍ እስኪ ለእውነት እንቁ እስከ መቼ ነው ምናስስልነገር ይዘን እንሄድና ማለት ነው አንድ ነገር ይዘን እንሄድ አስቴር ከኛ ጋር ነበረች አገስት ላይ ትገባለች አሁን ምን እያደረገች ነው በቲክቶኳ ለሷ ነው ምን ያህል ይሄን ነው የከፈትኩት። ብሩኬን ከሩታ ጋር ከዛ ጋር ለምን ታደርጋለች? አልፎ ሽኮ ቃል አሁን እንደዛ ነው። አሁን ለምሳሌ አስቴር ከእኛ ጋር ነው ያለችው፣ ከእኛ ጋር ነው አይደለም የምትውለው። ሃይሚን ማልጠብቃቸው ምን እኮ ለዚህ ነው ትላንትኛን ሲገስጹ ሲመክሩ የነበሩ በጭራሽ ማልጠብቃቸው ነገር ሃይሚን ከብዙ ነው አቀናብሮ አሁን ይህናን ፕሮፋይል ተጠቅሞ እዛ ስል ኮሜንት የሚሰጡ ሰዎች እዛ በል እኔ ከዚህ በኋላ ማንንም ሰው አላምንም፣ ከራሴ በስተቀር ማንንም ሰው አላምንም። እንደ ይሄን ክል ምንድን ነው? ምን እያው የከሄደ ነው? እንደዚህ አይነት ኮሜንት ለምንድን ነው የሚሰጡት? ሁለቱም አብሮ ይሄዳል። ሁለቱም አብሮ ይሄዳል። ሶስና ብሩክ ይሄዳሉ። እንደዚህ ጭምልቅ ምልቅ ሰው ጋር ማለት ብሩክን አታቀናብሩ። ሲጀመር ሲጀመር ለብሩኬ ክብር የላቸውም ብሩኬን አይወዱትም፣ እንደዚህ የሚያደርጉት ይሄን ማለት ነው። አንድ ሰው ለራሱ ክብር ካለው ክብር ካላ ሴጥ ወይነት ማለት ነው እስረት ያለቸው ድረስ ድረስ ማለት ነው። እነሱ ተለይቶ እሷናት ለሱ የምትገባው ምናምን ምናምን ይሄ ሴጣናው ያስተሳሰብ ነው። ማንም ይገባላቸው የለም እኔ አሁንም ቢሆን ልንገራችሁ እግዚአብሔርን ሃይሚንና ብሩኬን እወዳለሁ እያላችሁ ስተታተሱ እኔ ይሄን ነው የምለምናችሁ፣ እግዚአብሔርን ስተት አትስሩ። ምክንያቱም መልካምነታችሁ ለራሳችሁ ነው። ሃይሚና ብሩክ ለሁላችንም እኩል ናቸው። እዚህ ጋር ማወቅ ያለብን ነገር ነበሩ ምን ዋጋ አለው? መልካም ልጅ መልካምነቷን እንደሻማ እየቀለጠች እየዞረች ሰው የምታሳድገውን ለትልቁም ለትንሹም ዝቅ የምትለውን ዛሬ ግን

ይሄ አግድም አደግጅነት ምን ብላ ነው ጨርቃ ስድ ትላለች። ይችን ልጅ አታቂያትም እንጂ ያችኮ ከአሁን በፊት ያዘገዘገቻት ልጅ ናት።